ቀለበት እሰርላት ቀለበት ሊያስርልሽ ነው እያላችሁ በጣም ብዙ ኮሜንቶች በዚህ ሰሞን በሀይሚዬና በብሩኬ ቤት በጣም እየተጻፉ ነበረ። እንግዲህ ከዛ ተነስታ ሀይሚ ፕራንክ እያደረገች ነው። እንግዲህ ቀለበት ምን አይነት ትርጉም እንዳለው እሱን ለማስተማር በጣም አሪፍ ቪዲዮ ነው። ላስተዋለው ሰው፣ ለተገነዘበው ሰው፣ አብሶ ለሴት ልጅ በጣም ትልቅ መልእክት፣ እና በጣም አስተማሪ ቪዲዮ ነው። ምናልባት ቀለበት እሰርላት የምትሉ የምትወዷቸው አንድ እንዲሆኑ ስለምትፈልጉ ከመልካም ምኞታችሁ አንጻር ሊሆን ይችላል። ነገር ግን ደግሞ የሰው ልጅ ቀለበት አይደለም የሚያስረው ልብ ነው። ለተፋቀረ ሰው ለተዋደደ ሰው ልብ ውስጥ መተሳሰር መጀመሪያ ያስፈልጋል። ቀለበት እኮ ወድቆም ሊጠፋ ይችላል አይደለም? የሰው ልጅ ዋናው መተሳሰሪያው ልብ ውስጥ ነው። ልብ ውስጥ የታሰረ ነገር መቼም ቢሆን አይጠፋም። እና እሱን ነገር ለማስተማር ያመጣችው ፕራንክ ነው እንጂ ሀይሚ እንደዚህ አይነት ነገር እንደማታደርግ እኔ ራሴ እርግጠኛ ነኝ። እንደዚህ አይነት የወረደችም ሴት አይደለችም። በጣም ጥንቁቅ፣ በጣም ቁጥብ፣ በሴትነቷ የማትደራደር በጣም ጠንቃቃ ሴት እንደሆነች ሀይሚዬ በጣም በብዙ ቪዲዮ፣ በጣም በብዙ ፈተና አይተናታል። አይደለም ብሩኬ፣ በጣም ብዙ ተመልካች እስካሁን ድረስ በሀይሚ በጣም ኮንፊደንስ አለው እንደማታደርገው ስራ እንደሆነ የገባው በጣም ብዙ ሰው አለ። ፕራንክ እንደሆነ ያወቀ ሰው አለ በጣም ብዙ ተመልካች፣ እና እኔም ከነዛ ውስጥ ነኝ። ፕራንክ እንደሆነ የታወቀ ነው እንጂ ሀይሚዬ እንደዚህ አይነት ነገር የወረደ ነገር እንደማታደርግ በጣም እርግጠኛ ነኝ እና በጣም ብዙ ትምህርትም አለው ቪዲዮ አብሶ ለሴት ልጅ ቀለበት ምን ያህል ትርጉም እንዳለው እሱን ለማስተማር ያመጣችው ቪዲዮ ነው። ቀለበት እጅ ላይ የሚታሰር ነገር ነው፣ ግን እውነተኛ ፍቅር ለተዋደደና ለተፋቀረ ለተጋባም ሰው ቢሆን ዋናው መተሳሰሪያው ልብ ውስጥ ነው። ልብ ውስጥ ያለ ነገር መቼም አይጠፋም፣ መቼም ቢሆን ምንም ሊሆን አይችልም እና መጀመሪያ ልብ ለልብ መተሳሰር ያስፈልጋል አደለ? እና እሱን ነገር ለማስተማር ነው ያመጣችሁ ቪዲዮ እንጂ እንግዲህ ሌላ ነገር እንትን ብላ አይደለም። እና በዚህ አጋጣሚ ሀይምዬ ሳቃችሁ በጣም ናፍቆናል፣ ፍቅራችሁ በጣም ናፍቆናል። እውነት ለመናገር በጣም ነው የናፈቁኝ። እና በፍቅር ብትመጡ አሁንም ደግሞ በዓለም እየደረሰ ስለሆነ ህመማትም ያው እንደምታውቁት ነው እና በፍቅር ብትመጡ ደግሞ በጣም ደስ ይለናል። ነገ ፕራንክ ነው ብለሽ እንደምትመጭ ተስፋ እናደርጋለን ሀይሚዬ። ብሩኬ ደግሞ በጣም ለውሳኔ በጣም ችኩል ነው። በጣም ይናደዳል። በጣም እንደውም ትግስት አሁን አሁን ትግስት እንትን እያለ ነው። አሁን ትግስተኛ እየሆነ ነው እና ቅድምም እንደተመለከታችሁት ኔጋ ትሄጃለች ሲላት እሱ ግን ማን ስለ ወንክኔዛት የምትሄደው ያለ ፍላጎቷ ልታስገድዳት አትችልም ብላለች እና እግዚአብሔር አምላክ እንግዲህ በመካከላቸው ያለውን ነገር ሁሉ ተፈቶ በፍቅርና በሰላም እንዲመጡልን በጸሎታችሁና በዲዋችሁ አስቧቸው። እነዚህ ጨሪቃዎች በጣም ናፍቀውኛል። እውነት ለመናገር ና ግን ቪዲዮ ግን በጣም ትልቅ ትምህርት አለው ሁሉ ጊዜም ቢሆን ሀይሚ በጣም አስተማሪ ቪዲዮ ለመስራት የማትጥረው ነገር የለም። ለማስተማር የምታመጣቸው አይዳዎች በጣም ከባባዶች ናቸው። ሀይሚዬ እኔ ዝም ስትል በጣም ነው የሚከብደኝ። የሚገርማችሁ ነገር ምን አይነት አይዳ ይዛ ትመጣ ይሆን ድርቅ ያለ ነገር ነው እና በጣም ከባድ ነው። እንግዲህ እሱን ብሩኬ ለማለፍ ያብቃ ማለት እፈልጋለሁኝ። ግን በፍቅር እንድትመጡ ደግሞ በቃ በጣም ተናፍቃችኋል። ውድ ተመልካቾቼ እንዴት ናችሁ? ሊዳና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝዝት ይበርልኝ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁን እላለሁኝ። ለምታበረታቱኝ እንግዲህ አመሰግናለሁ። ሀይሚዬና ብሩኬ እንግዲህ ዛሬ ፕራንኩም አላለቀም፣ አሁንም እንደቀጠለ ነው። እኛ በፍቅር ይመጣሉ ብለን ስንጠብቃችሁ አሁንም እንግዲህ ቀለበቱ ላይ ነው። ይሄ ቀለበት ጉዳ መጣ፣ ጉዳ መጣ ሀይሚዬ እንደማታደርገው የታወቀ ነገር ነው። እንደማታደርገው እኮ ሁሉም ያውቃል። እንኳን አይደለም በሀይሚ ብሩኬ እንዳምናት ትፈልጋለች። ደግሞ እንዳያምናት የሚያደርገው ደግሞ እንዳያምናት የሚያደርገው ብሩኬ ደግሞ እሷ በራሱ አንደበት አዎ እንዲህ ነው ብላ ስለምትለው ያው ሰው እንግዲህ ከአንደበቱ እንዲህ ነ ካለ ምንም ልታደርጓት አትችልም እና እንግዲህ ያው ነገር ነገ መልካም ሆነው እንደሚመጡ ተስፋ እናደርጋለን። ውድ የቻናል ቤተሰቦች ሰብስክራይብ እያደረጋችሁ አበረታት ለምታበረታት ደግሞ እጅጉን አድርጌ አመሰግናችኋለሁ። በያላችሁበት ሰላማችሁ ብዝት ይበድልኝ። ሰላማችሁ ብዝት ይበድኝ። ነግ እንግዲህ መልካም ወሬ ያሰማል።